ሐና ሆይ ስለ አንቺ የመንግስተ ሰማያት የሰማይ ደጆች ተከፈቱ። በጣም ባለጸጎች የከብቶቻቸው ቀንድ ላይ ሳይቀር ወርቅን ያደርጉ የነበሩ ነበሩ። ቅድስታና ከሴቶች ሁሉ ትለያለች፣ ከፍ ከፍ ትላለች። ለምን ብትሉ እናታችን ቅድስታናን እናክብራት፣ ከፍ ከፍ እናድርጋት። በምድር ላይ ለእግዚአብሔር ብዙ ሰዎች ስጦታ ሰጥተውታል። ቅድስታና ግን ለእግዚአብሔር የሰጠችው እናቱ የምትሆን የተመረጠች የተወደደች ዘር እናታችን ድንግል ማርያም ነች። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምናላችሁ አሜን። የአምላካችን እግዚአብሔር ስም የከበር ይሆንልን። እንኳን ለእናታችን ለቅድስት ሐና በዓለ እረፍት ሁላችሁም በሰላም አደረሳችሁ አደረሰን። በጥቂቱ የእናታችን የቅድስት ሐናን ታሪክ ዛሬ እንመለከታለን። እግዚአብሔር አምላካችን ይግለጽልን። በመጽሐፍ ቅዱስ ውስጥ ሐና እና መሳሙኤል የምትባል ብትኖርም ነቢይት ሐና የምትባል ብትኖርም የጌታችን የመዳንታችን ኢየሱስ ክርስቶስ አያት የሆነችው የእናታችን የቅድስት ሐናን ታሪክ ነው የምንመለከተው። ክርስቲያኖች እንግዲህ ለጽኑ ሸክም ጽኑ ጉልበት እንደሚያስፈልግ ሁሉ ስለ እናታችን ስለ ቅድስት ሐና ስናስብ፣ በጣም የሚደንቀን አምላክን ለመውለድ የተዘጋጀችና የበቃች የሆነች ድንግል ማርያምን ማስገኘቷና መስጠቷ ነው። ምክንያቱም ለመጀመሪያ ጊዜ በማኅፀኗ የአዳም የውርስ ኃጢአት ተከልክሏልና፣ ለዚህ ደግሞ የእናታችን የቅድስት ሐና ሰላምታና ብጽዕትና ንጽሕት ሆና መገኘቷ ነው። እመቤታችን እንድናገኛት የሆነው በመሐልይና በመዝሙር ቅዱሳንን ስናመሰግናት እስመ ለኪ ሐና ተርኅወ ገነት ወተተክለ ዕፀ ሕይወት በሰማያት። ሐና ሆይ ስለ አንቺ የመንግሥተ ሰማያት የሰማይ ደጆች ተከፈቱ። ወተተክለ ዕፀ ሕይወት በሰማያት ዕፀ ሕይወትም በሰማያት ተተከለ ኀበ ማየ እረፍት ውስተ ገነተ ትፍሥሕት የያድራ ነፍሳት የሙ ለጻድቃን የጻድቃን ነፍሳት ከሚያድሩበት ከገነት በአንቺ ምክንያት አንቺ ድንግል ማርያምን በመጽነስሽና በመውለድሽ መቤታችን ፀንሰሽና ወልደሽ ለእኛ በመስጠትሽ እሷ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በመውለዷ፣ በዚህ ምክንያት የገነት ደጅ ተከፈተ፣ ፀይወት የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስም ተሰጠን ብሎ ቅዱስ ያሬድ ቅድስት ሐናን ያመሰግናታል። ለመሆኑ እናታችን ቅድስት ሐና እንዴት ነው የተገኘችው? ቅድስት ሐና ቅድመ አያቶቿ ቴክታና በጥሪቃ ይባላሉ። በጣም ባለጸጎች፣ የከብቶቻቸው ቀንድ ላይ ሳይቀር ወርቅን ያደርጉ የነበሩ ነበሩ። ታዲያ ግን ልጅ አልነበራቸውምና ዘውትር እያዘኑ ይኖሩ ነበረ። ከዕለታት አንድ ቀን ግን ሱባዔ የገቡና ራእይን ይመለከታሉ። የተመለከቱት ራእይም አንዲት ነጭ እንቦሳ ከቤታ ሰጥታቸው ስትወጣ ያቺን ነጭ ንቦሳ ጥጃም ነጭ ንቦሳ ስትወልድ ንቦሳይቱ ንቦሳ ስትወልድ አምስተኛይቱ ንቦሳ ግን ጨረቃን ስትወልድ ጨረቃ ደግሞ ፀሐይን ስትወልድ ይመለከታሉ። ይህንንም ሕልማቸውን ለማስፈታት ወደ ሕልም ፈቺ ሲሄዱ ደግ ደግ የሆኑ መልካም መልካም የሆኑ ልጆችን ትወልዳላችሁ፣ የጨረቃይቱ ምስጢር ከሰው በላይ የሆነ የተለየ ልጅን ተወልዳላችሁ፣ የፀሐዩ ነገር ግን አልተገለጠልኝም ብሎ ይፈታላቸዋል። ቴክታና በጥሪቃም መልካም መልካም የሆኑ ልጆችን ይወልዳሉ። የቅድስት ሐና እናትና አባት ኤርሜላና ማጣት ይባላሉ። ኤርሜላና ማጣትም እመቤታችንን ያዋለደች ሰሎሜን የወለደች ማርያምን መጥምቀ መለኮት ቅዱስ ዮሐንስን የወለደች ኤልሳቤጥን እና እመቤታችን እናታችን ቅድስት ድንግል ማርያምን የወለደች ቅድስታናን አናን ይወልዳሉ። ቅድስታናን በንጽህናና በቅድስና ካደገች በኋላ ለአባታችን ለያቂም ያጋቧትና ሁለቱ ልጅ አተው በጾምና በጸሎት እግዚአብሔርን እየለመኑ ይኖሩ ነበረ። እናታችን ቅድስታና በነገረ ድነት ትልቅ ስፍራ አላት። ለዚህ ነው ስናመሰግን ተፈጸመ ሃና በወለተኪ ተስፋ ቅዱሳን አበውኪ። ቅድስታና ሆይ በልጅሽ የቅዱሳን ተስፋ የቅዱሳን ጸሎትና የቅዱሳን ልመና ተፈጸመ ነቢያት ኑዴ ከማርያም አቤቱ ክንድህን ከአርያም ላክልን እያሉ ሲለምኑት የነበረ። ምንም እንኳን ጻድቃን ቅዱሳን ቢሆኑም ጽድቃችን እንደ መርገም ጨርቅ ተቆጠረብን እያሉ እያለቀሱ ይኖሩ ነበርና የነሱ ሁሉ ተስፋ በልጇ በእናታችን በድንግል ማርያም ተፈጽሟልና ተፈጸመ ሐና በወለትኪ ተስፋ ቅዱሳን አቦኪ እያልን እናመሰግናታለን። እናታችን ቅድስታና እመቤታችን ጸንሳ ሳለ በማሕፀኗ ብዙ ታምራትን ታደርግ ነበረ። እውር የነበሩ ሴቶች ሐና እውነት ጸነስሽን እያሉ በማሕፀኗ እንዳሰው አይናቸው ቢዳስሱ አይናቸው ይበራ ነበረ። ሳሚናስ ወለጦ ካቶሊክ የተባለ የቅድስታና ዘመድ ሞቶ ቅድስታና ዙሪያውን እየዞረች ብታለቅስ ከሞተበት አፈፍ ብሎ ተነስቶ ሰላም ለኪ በመህይወቱ ለዘገብረ ሰማየ ምድረ፣ ሰማይና ምድርን የፈጠረ የእግዚአብሔር አያቱ የሆንሽ የእመቤታችን እናቱ የሆንሽ ቅድስታና ሆይ ሰላምታ ላንቺ ይገባሻል ብሎ አመስግኗታል። ክርስቲያኖች መጽሐፈ ስንክሳር አርኪ ላይ ስለ ቅድስታና ምን ምን ብለን እንናገር ምክንያቱም ስለ ሷ ብዙ አልተጻፈምና ብሎ ይላል። እውነትም በምድር ላይ በጣም ውድ የሆነ ነገር በጥቂት ነው የሚገኘው። የቅድስታና ታሪክም ብዙ አልተነገረም፣ ብዙ አልተወራላትም ነገር ግን ከሴቶች ሁሉ ከፍጥረታት ሁሉ ክብሯ ከፍ ከፍ ያለ ነው። መዝሙረኛው ቅዱስ ዳዊት መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው ብሎ የቅድስት ሐናን ክብር ከፍ አድርጎ የተናገረው እናመሰግናትም መሰግናትም ሐና እምአንስት ተአቢ ወትት ለያል ቅድስት ሐና ከሴቶች ሁሉ ትለያለች፣ ከፍ ከፍ ትላለች። ለምን ብትሉ እስመ ወለደት ታለ ድንግል ዘወለደት ቃል ቃል የተባለ መድኃኒተ ዓለም ኢየሱስ ክርስቶስን እግዚአብሔር ወልድን የወለደች ድንግል ማርያምን ወልዳለችና ቅድስት ሐና ከሴቶች ሁሉ ከፍ ከፍ ትላለች፣ ትበልጣለች ብለን እናመሰግናታለን። በምድር ላይ ብዙ ሰዎች ስጦታ ሰጥቷታል። ቅድስታና ግን ለእግዚአብሔር የሰጠችው እናቱ የምትሆን የተመረጠች የተወደደች ዘር እናታችን ድንግል ማርያም ነው። በዚህ ምክንያት ቅድስታናን ከሴቶች ሁሉ ከፍጥረት ሁሉ ከፍ ከፍ ያልሽ የተመሰገንሽ ነሽ እያል እናመሰግናታለን። ክርስቲያኖች እመቤታችን የእናት ልመና ፊት ያስመልስ አንገት ያስቀደስ እንላታለን። እመቤታችን ለልጇ ለወዳጇ ልጄ ወዳጄ ሆይ ማርልኝ፣ ቅርበድልኝ እያለች ትለምናለች። ቅድስታና ደግሞ እመቤታችን ልጄ ሆይ ከልጅሽ ከወዳጅሽ ምረትን አሰጪ እያለች ለልጇ ለእመቤታችን ተነግራ ለች እመቤታችንም፣ ቅድስታና እናቷ ስለሆነች እናቴ አንቺ ጠይቀሽማ ምንም የማይሆን ነገር አለ ብላ ታማልደናለች። የአያት ልጅ ቅምጥል እንዲሉ እናታችን ቅድስታና በስጋ ለጌታችን ለመዳንታችን ኢየሱስ ክርስቶስ አያቱ ናትና የእርሷን ልመናና ጸሎት ይሰማል። በእውነት እናታችን ቅድስታናን እንደ ክብሯና እንደ ቅድስናዋ አላመሰግናትምና፣ ንዑ ናክብራ ወናልዕላ፣ ኑ እናታችን ቅድስታናን እናክብራት፣ ከፍ ከፍ እናድርጋት። ዳር የእናታችን የቅድስታና በዓለ እረፍቷ ይከበራል በተለይ ደግሞ በኮተቤ መካነ ቅዱሳን ኢያቄም ወሐና ቤተክርስቲያን በታላቅ ድምቀት ይከበራልና መተን ከእናታችን ከቅድስት ሐና በረከት ረድኤት እንድንሳተፍ አደራ እንላለን። የቅድስት ሐና በረከቷ፣ ጣዕሟ፣ ፍቅሯ በሁላችን ይደርብን ይቆየን።